እንደስ ያለቀሰሽ ማየት አልፈልግም። ምነሽ ነው ብቻኝና ተሳምቷ ሁኜ በጣም ብዙ ነገር ለምቻለሁ ከአንተ ጋር ሁኜ በጣም ብዙ ነገሮችን አይቻለሁ ባለትዳር ወንድን እንዲህ በማሻፈድ እያለቀሱ በማሻፈድ ይወሰዳል ወይ ሄርሜላ ይወሰዳል ወይ እንዴ ኧረ ተይ የሚዲያ መሳቂያ ቱኛ አንቺ ልጅ እንዲ የማየ የሚዲያ መሳቂያውን እሺ እኮ ምን ልሁን ነው የምትይው ልጅ ሰውዬ እኮ ወደ ሚስቱ እኮ ተመልሷል እኮ በአንቺ አልፈልግም። እኛ እናመሰግንሻለን ብለን አልነበር? ታስታውሳላችሁ? እናመሰግንሻለን ብለን ነበረ። ግን አንቺ የምትመለሽ ሲተረለሽም አይን አውጣ ነሽ። ደግሞ እንዴት ነው የምታለቅሰው? እናንተ አንዳንድ ኮሜንታተሮች ደግሞ እልዛ ሰው በቃ ሲያለቅሰ ሚድራር ወንድ እኮን እየቀማች ያለችው እናንተ ምናች ባለ ኮሜንታተሮች አንዳንዶቻችሁ ምንድን ነው ያለችው? በቃ አታልቅሽኝነት እንዴት እንዳሳዘነች። ምንድን ነው የምታሳዝንሽ? ምኑ ላይ የምታሳዝንሽ? ምንድን ነው ምኗ ላይ ነው የሚያሳዝንሽ? እንዴ የሰው ባል ስለቀማች ነው የምታሳዝንሽ? የአዲስ ወልዳ የተኛችሁስ አታሳዝንም? ወልዳ የተኛችሁስ ባሌ የምትለውስ አታሳዝንሽም? ሩት አታሳዝንሽም? ይቺ ማንም ጋለሞታ ሌላ ወንድ መጥቶ ሰቅቷት ነው ወይስ እሷ ችግር አለባት? እሷ ችግር ያለባት ከሩታ ነው። በቃ ሩታን እንዲተዋር ነው ሀሳቧ። እንዲ ምንድን ነው የምታሳዝኑ? ማንም እኔ ምንም አታሳዝንም። ከነሱ ህይወትም እንድትርቅ ነው የምንፈልጎኛ። እንድ ደህና የተስተካከሉትን ሰዎች እኮ ልታበላሻቸው እኮ ነው አሁን። አብርሽ በጣም በቃ ሩታን እያለ ነው ልጁን እያለ ነው፣ ግን ይቺ ሴት አሁን መጣች ደግሞ ልበጠብጣቸው። በቃ ይኸውላችሁ፣ በቃ ሊታረቁ ስትል የሆነ አስማት አላት፣ የሆነ አስማት በቃ የሆነ አስማት ልታሳድሰው ነው መሰለኝ፣ የጠፋችው አሳድስ። አሁን አሁን አብርሽ በቃ ወደ እሷ እንዲዞር ልታሳድስ ነው የሄደችው። ልታሳድስ ሰሞኑን እያሳደሰች ነበረ። ይሄ ድግምታው ማለት ነው። መልሳ ልታለያያቸው፣ ደህና ደህና ደህና እየተገናኙ እያለ ደህና፣ ያኔ ሩታም እየሳቀች ነበረ ምናምን፣ በቃ ጥሩ ስሜት ላይ ናቸው። አብርሽም በጣም ትልቅ ነገር አስቦላታል። ሩታ ይሄን ነገር ስትሰማ ነው ይሄን ነገር ስትሰማ ነው እሷ ልታበላሻቸው የምትመጣው። እኔ በጣም ነው የምትገርመኝ። እኔ እንጃ። እኔ እንዴት ሰው እንደዚህ እያለቀሰ እንዴት ሰው እንደዚህ እያለቀሰ እናንተ ደግሞ ጓደኛ ተብዮች እናንተ ቡችሎች፣ ተው እንጂ፣ ተው እንጂ! አንዴ እዚህ አንዴ እዛ እያለች አታሽቃብጥ በእናታችሁ። እናንተ ናችሁ በቀብ በአብርሽ ህይወት ላይ ተጫወታችሁ። ያላችሁ መስመር አትለፉ እንጂ፣ ቀይ መስመር የሚባል አለ እኮ። ዴሩታም ቢያንስ አክብሯት። ምን ናችኋል? የወለደች ሴት እኮ አታሳዝናችሁም እንዴ?

ምንም ሆነ እች ልጅ ካብርሽ ምትለይ ሴት አይደለች። ከቃ አትለየውም። በቃ አሳድሳ ነው። አሁን ደግሞ ድግምቷን አሳድሳ ነው የመጣችው። በቃ አሁን አብርሽ ደግሞ ከሩት ይርቃል። ደሞ ታያላችሁ፣ ደና ደህና የተስተካከለ ልጅ አሁን ደግሞ ከሷ ይርቃል። ደግሞ ለማየት ያውቃችሁ ጓደኞችም እንዲህ የሆነ ነገር አለባቸው፣ የሆነ መጋኛ ነገር አለባቸው። ሆን ምድረሽ ልጥጥ አላውቅም ብቻ እኔ ማርያምን ነው በቃ። እኔ ወይኔ፣ እንደው አብርሽ ባገኛ ደስ ይለኝ ነበር። አብርሽ ዛሬ ማግኘት የለበትም ነበረ። ለምን ድብን አትልም እንዴ? በቃ አብርሽ ማርያምን ዛሬ በቃ ማግኘት የለበትም ነበር። የፈለገ ነገር ይምጣ፣ መገናኘት የለባቸውም ነበር። ከዚህ በኋላ ራሱ አብርሽ ማግኘት የለበትም በቃ። እንዴ ሕይወቱን አንተ አስተካክለው ማርያምን አብርሽ። በቃ አልሰድብም ከዚህ በኋላ እንደዚህ ነን እንደዚህ ነን እንደዚህ ነን አለን። በቃ እውነቴን ነው የምናገር። በቃ ሕይወት ምራ በትክክል

እጁን በቃ ጠምደሽ እንደው ማርያም፣ እንዴት እንደሚያሳፍር እኔ ለአንቺ ተሸማቀቅኩ። እውነት እንደ ፈለገ ነገር ግን ለአንቺ ተሸማቀቅኩ። ደግሞ የምታለቅሶ ለቅሶ ለቅሶ ነው እንዲ አይኑ ደም እስኪ ምትድረስኩ ነው የምታለቅሰው። እቻ አስመሳይ፣ አስመሳይ እናንተ ጓደኞቹም አስመሳይ ናችሁ። ወደዛ ሂዱ፣ ወደዛ ሂዱ፣ ሌላ ሰው ፈልጉ። አሁን እናንተ ደግሞ እንደው እጭ ቅንቅናሞች። ለማንኛውም ይህን ቪዲዮ በደንብ አድርጋችሁ ላይክ አድርጉ